ሰላም ሰላም ውዴ ዴቭቱብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንደተለመደው ለእናንተ ይጠቅማችኋል ብዬ ያሰብኩትን እጅግ በጣም ምርጥ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱ ተስፋ አድርጋለሁ። በዛሬው ቪዲዮ እንዴት ገንዘብ የሚሰራ ስኬታማ የሆነ ዩቲዩብ ቻናል መፍጠር ወይም ደግሞ መክፈት እንደምትችሉ አሳያቸዋለሁ ማለት ነው። እንግዲህ ነገሮች እየተቀያየሩ ነው። አሁን በ2020 ዓ.ም ዩቱዩብ ቻናላችሁን እንዴት በቀላሉ መክፈት እንደምትችሉ እና እንዴት በቀላሉ ሞኒታይዝድ ማድረግ እንደምትችሉ እንዲሁም ደግሞ የከፈታችሁትን ቻናል እንዴት ቬሪፋይድ ማድረግ እንደምትችሉ በዛሬው ቪዲዮ አሳያቸዋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ማየት ነው። ቪዲዮን እያያችሁ እኔ ማድረጋቸውን ነገሮች ካደረጋችሁ ስኬታማ የሆነ ጥሩ ዩቲዩብ ቻናል መክፈት ትችላላችሁ ማለት ነው በዚህ ቪዲዮ መጨረሻ ላይ ስለዚህ፣ ይህንን ቪዲዮ እስከ መጨረሻው እዩ። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ለዩቲዩብ ቻናል ላይ አዲስ የሆናችሁ ከታች ሰብስክራይብ ምልክቱ ላይ በመጫን ዩቲዩብ ቻናል ላይ ሰብስክራይብ አድርጉ። እንዲሁም የደውል ምልክቱ ላይ በመጫን በየጊዜው የመለቃቸውን ቪዲዮዎች በቀላሉ ነው እንድታገኙ ኖቲፊኬሽን ይደርሳችኋል ማለት ነው። አመሰግናለሁ። ዴቭ ቱብ ቤተሰቦች ስኬታማ የሆነ ገንዘብ የሚሰራ ምርጥ ዩቲዩብ ቻናል በ2021 እንዴት መክፈት እንደምትችሉ አሁን አሳያችኋለሁ ማለት ነው፣ ስልካችን በመጠቀም። ስለዚህ አሁን በቀጥታ ምንድን ነው የምናደርገው? ዩቲዩብ አፕሊኬሽኑን ትከፍታላችሁ እንደምታዩት ነው፣ አሁን ዩቲዩብ አፕሊኬሽኑን ከፍቻለሁ። ስለዚህ ከላይ በቀይ ያከበጥኩበት ጋር ወይም ደግሞ የፕሮፋይል ፒክቸር የምታስገቡበት ጋር ሄዳችሁ ትጫናላችሁ ማለት ነው። እሱ ጋር ስትጫኑ በዚህ መልኩ ይከፍትላቸዋል። ስለዚህ እዚህ ጋር እንደምታዩት ሳይን ኢን የሚል ነገር አለ። ከእሱ ጋር ትጫናላችሁ ማለት ነው። እሺ ጓደኞቼ፣ እንግዲህ ሳይን ኢን የሚለው ላይ ስትጫኑ በዚህ መልኩ ይከፍትላችኋል። በቀጥታ እዚህ ጋር የተለያዩ አማራጮችን ይሰጠናል። እንደምታዩት አያችሁት። ስለዚህ ምንድን ነው የምናደርገው? እኔ እንግዲህ በዛሬው ቪዲዮ ላሳያችሁ የፈለኩት ምንድን ነው እንዴት ከመጀመሩ ጀምሮ የጉግል አካውንት ከመክፈት ጀምሮ ያለውን ስቴፕ ነው ላሳያችሁ የምፈልገው። ነገር ግን የጉግል አካውንት የከፈታችሁ ልጆች ካላችሁ ከዚህ በፊት በቀጥታ የጉግል አካውንታችሁን እዚህ ጋር በማስገባት ሳይን ኢን ማድረግ ትችላላችሁ። ነገር ግን የጉግል አካውንት የሌላችሁ ሰዎች እንዴት አሁን ክሬት ማድረግ እንደምትችሉ እዚሁ ላይ ያሳያችኋለሁ ማለት ነው። ስለዚህ የጉግል አካውንት ክሬት ለማድረግ ወይም ደግሞ በቦክስ ያከበብኩበት ጋር ሄደን እንጫናለን ማለት ነው። ኦኬ እዛ ጋር ስትጫኑ እንግዲህ እዚህ ጋር ምን ይላቸዋል? ሁለት አማራጮች ይሰጧቸዋል። እንግዲህ አዲስ ነው ብያቸዋለሁ። በ2020 ነገሮች ይቀያየራሉ፣ የተለያዩ ብዙ አፕቶቶች ይኖራሉ እና እንደዚህ አይነት ነገር ይመጣላቸዋል። እዚህ ጋር እንግዲህ እንደምትሄድ ጎዶች ይጠይቃቸዋል። ለራሳችሁ ነው ወይ የምትከፍቱት ወይ ስለ ሕፃናቶች ነው የምትከፍቱት የሚል ነገር ነው ያሉት። ለኪድስ ራሱ የቻለ የጎግል አካውንት የራሱን የቻለ ሴትፕ ስለሚኖራቸው የህጻናቶች እዚህ ጋር አለ። እዚህ ጋር ደግሞ ፎርማይ ሰልፍ የሚል ነገር አለ። ስለዚህ እየከፈትኩት ያለት ለራሴ ስለሚሆን በቀጥታ ፎርማይ ሰልፍ የሚለው ይጫናለው ማለት ማለት ነው። ለህፃናቶች ከሆነ የምትከፍቱት ወይም ጎግል አካውንት ና ዩቱዩብ ቻናል በቀጥታ ታችኛው ላይ ፎ ማይ ኪድስ የሚለውን ትመርጣላችሁ ማለት ነው። ስለዚህ በዚህ መልኩ ከመጣላችሁ በኋላ እንደተለመደው ስም ትሰጡታላችሁ ማለት ነው። እዚህ ጋር የጎግል አካውንታችሁን ነው። አሁን ገና ዩቱዩብ ቻናል ጋር ገና አልደረስንም። እየከፍትን ያለ ነው ምንድነው የጎግል አካውንት ነው። ስለዚህ ከፈለጋችሁ በራሳችሁ ስም መክፈት ትችላላችሁ። ሌሎች ስሞችን መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ አሁን እዚህ ጋር ዝም ብዬ ዴቭ እለዋለው ማለት ነው። ላስ ኔምን አስገባለታለሁ። እንደዚሁ ይቅርታ፣ የመጀመሪያውን ስሜን ዳዊት ልበለው። ስለዚህ የመጀመሪያ ስም ፈርስ ነም ና ላስ ነም ካስገባችሁለት በኋላ ከታች ሌዝች ጋር ኔክስት ምትራ ላይ በመጫን በቀጥታ ወደሚቀጥለው ስቴፕ ይወስደናል ማለት ነው። እንግዲህ እንደምታዩት ስልክ ቁጥር እንዳስገባ እየጠየቀ ነው። እንደምታዩት እዚህ ጋር ያመጣለኝ የአውስትራሊያን ባንዲራ ነው እና የአውስትራሊያ ኮድ ነው። ምክንያቱም ያ ምንድን ነው እኔ አውስትራሊያ ስለምኖር ነው። እና አካውንት በምትከፍቱበት ጊዜ ጎግል ቀጥታ ያላችሁበትን ሎኬሽን ያው ያቃል ማለት ይቻላል ያቃል እና ስለዚህ ያላችሁበትን ሀገር እዚህ ጋር ያመጣላችኋል። በቀጥታ ስልክ ቁጥራችሁም ታስገባላችሁ እዚህ ጋር እንደምታዩት፣ እኔ ስልክ ቁጥሬን አስገባለሁ እዚህ ጋር እንደምታዩት። ሳሳተነው ኪቦርድ ብጠቀም ይሻላል። በዚህ መልኩ ስልኬ ካስገባው በኋላ ኔክስት ለዋለው ማለት ነው። ኔክስት እንግዲህ ስትሉት በቀጥታ አያችሁት ወደ ዛኛው ስልኬ ቴክስት ልኮልኛል ማለት ነው። እዚህ ጋር ኮድ ተልኮልኛል። ስለዚህ ኮዴን አስገባለሁ ማለት ነው። ያ ስለዚህ ኮድ ካስገቡ በኋላ በቀጥታ አሁንም ኔክስት አደረገዋለሁ። እዚህ ጋር እንደምታዩት እንግዲህ የልደት ቀናችሁን እንድታስገቡ ይጠይቃችኋል። ከፈለጋችሁ ትክክለኛ የልደት ቀናችሁን፣ ካልፈለጋችሁ ደስ ያላችሁ ማስገባት ትችላላችሁ። ለምሳሌ እኔ አሁን አንድ ልበለው እዚህ ጋር ለምሳሌ እዚህ ጋር ጃንዋሪ አንድ ልበለው እዚህ ጋር ደግሞ ለምሳሌ 2001 እለዋለሁ ማለት ነው ትሞሉታ አላችሁ ደስ ያላችሁም እድሜያችሁን ትክክለኛ እድሜያችሁ መሙላት ትችላላችሁ፣ ፌክ መሙላት ትችላላችሁ። እሱ የእናንተ ምርጫ ነው። በቀጥታ እዚህ ጋር ግን መርሳት የለባችሁም የምታስገቡትን የልደት ቀናችሁን መርሳት የለባችሁም። ፓስዋርድ ቢጠፋባችሁ ምናምን የልደት ቀናችሁም እንደ አንድ ቫሪፊኬሽን ሊሆን ስለሚችል መርሳት የለባችሁም። በቀጥታ እዚህ ጋር ጾታ ትመርጣላችሁ። ሴት የሆነ ሴት፣ ወንድ የሆነ ወንድ ብሎ ያስገባል ማለት ነው። ከዛ ነክስ ትሉት አላችሁ እዚህ ጋር እንግዲህ እንደምታዩት ጓደኞቼ ባስገባውት የፈርስ ነው የምና ላስ ነው መሰረት ጉግል እነዚህን የጂሜል ዶት ኮም ስሞች ወይም ዩዘር ኔሞች እንጠቀም ሪኮመንድ ያደርገኛል ማለት ነው። ከፈለግኩ እነዚህን መጠቀም እችላለሁ። አያችሁት? እነዚህን ማለት ነው። የመጀመሪያው እንደምታዩት ከአባቴ ስም ይጀምራል። ከዚ የኔ ስም፣ ከዛ እነዚህን ቁጥር አድርጎ አት ጂሜል ዶት ኮም ይላል። ሁለተኛው ላይ የኔ ስም አለ የአባቴ ስም ከዛ 53 ቁጥር ነው ራሱ ጨመራልኝ፣ ና አት ጂሜል ኮም የሚላል። ሶስተኛው ላይ እንደምታየት ደግሞ ሌላ አማራጭ ይሰጠናል። ይሄኛው ክሬት ዩር ኦን ጂሜል አድሬስ ነው የሚለው ስለዚህ አድሬስ እዚህ ጋር የራሴን ኦን አድሬስ መፍጠር ይችላለው ማለት ነው። ስለዚህ ደስ ያላችሁን ነገር እዚህ ጋር መጻፍ ትችላላችሁ። እንደምታየት ለምሳሌ እኔ ዴቭ ይቅርታ እንዴ እንደምታዩት ነው አሁን ዴቭ ቭሎግ ቪዲዮስ ልለው ይችላለሁ። ከዛ ካልኩት በኋላ የሆነ ቁጥር ልሰጠው እችላለሁ። ለምሳሌ እኔ 16ን ልጨምርለት እችላለሁ። 16 በጣም ስለምወድ ነው፣ 16 ቁጥር ደስ ይለኛል። ከዛ በኋላ እንደዚህ ከጻፋችሁ በኋላ በቀጥታ ቼክ ታደርጋላችሁ። ስፔሊንግ ስህተት አለመኖሩ ምናምን ትክክል መሆኑን ካረጋገጣችሁ በኋላ እንደምታዩት ዴቭ ቭሎግ ቪዲዮስ 16 የሚል ነገር ይኖራል። ከዛ በቀጥታ ምታደርጋላችሁ ኔክስት ምራው ትጫናላችሁ ማለት ነው። ስለዚህ ነው አሁን እዚህ ጋር እንደምታዩት ፓስወርድ አስገባሉ ማለት ነው። ፓስወርዳችሁ ጠንካራ መሆን አለበት። ፓስወርዳችሁን ለማንም መስጠት የለባችሁም፣ ለማንም መናገር የለባችሁም የኔ ፓስወርድ አሁን ሳስገባ እንደምታዩት እያያችሁት እንደሆነ አውቃለሁ። ኤዲት ሳረግ ማልፋት እችላለሁ፣ ግን ባላጠፋውም እኔ ፓስወርድ መቀየር ስለምችል እና እንዴት ሀንድል ማድረግ እንዳለብኝ ስለማወቅ ችግር የለውም። እናንተ ግን ፓስወርዳችሁ ለሌላ ሰው አሳልፋችሁ መስጠት የለባችሁም። እዚህ ጋር ላብረው ና እንድታዩት ማለት ነው። ስለዚህ ቴስት ልበለው፣ ከዛ አሁንም ቴስት ልበለው 12 ልጠቀም ስለዚህ ከስር የምታስገቡት ፓስዋርድ በቀጥታ ምድረ የሚሆነው ማለት ነው። ተመሳሳይ ነው መሆን ያለበት ከላይ የምታስገቡት ፓስዋርድ ጋር ተመሳሳይ መሆን አለበት ማለት ነው። ተመሳሳይ መሆኑን ካረጋገጣችሁ በኋላ ምን ታደርጉታላችሁ? ኔክስት የሚለው ላይ ትጫናላችሁ ማለት ነው። ስለዚህ ኔ ኔክስት የሚለው ላይ ይጫናለሁ። ኔክስት የሚለው ላይ ስትጫኑ በዚህ መልኩ ይመጣላችኋል ሌሎች ሌሎች ነገሮች ናቸው። በቀጥታ ይሄኛውን ስቴፕ አሁን አንፈልገውም። ስኪፕ የሚለው ላይ እንጫናለን። እንደምታዩት እንግዲህ በዚህ መልኩ የጉግል አካውንቲን ከፍቻለው ማለት ነው። ወይም ደግሞ የጂሜል አድሬስ አለ ማለት ነው። በቀጥታ ኔክስት ሚለው ላይ ይጫናለው። ኔክስት ሚለው ላይ ስትጫኑ እዚህ ፔጅ ላይ ያመጣችኋል። ወደ ታች ዝቅ ስትሉ እንደምታዩት አያግሪ ምትል እዚች ጋር በተን ታገኛላችሁ። እሷ ጋር ትጫናላችሁ ማለት ነው። እሺ ጓደኞች እንግዲህ የአግሪ የሚለው ላይ ስትጫኑ በዚህ መልኩ ይመጣላቸዋል። አሁንም እዚህ ጋር አክሴፕት የሚለው ላይ ትጫናላችሁ። እኔ እዚህ ጋር እየጠየቀኝ ያለው እዚህ ስልኬ ላይ ምንም አይነት የጎግል አካውንት ስለሌለ ነው። በቀጥታ ኦፍ አረጋትናችን አክሴፕት ሚለው ላይ ይጫናለሁ። ወደ ሌፍቱ ቤተሰቦች እንደምታዩት እንግዲህ አክሴፕት ሚለው ላይ ስትጫኑ በቀጥታ ወደ ዩቲዩብ አፕሊኬሽኑ መልሶናል ማለት ነው። ሲጀመርም እዚህ ላይ ነበር የጀመር ነው። የጎግል አካውንቱን እንዴት መክፈት እንዳለብን ስንጀምር ዩቲዩብ ገብተን ነበር የጀመር ነው። አሁንም የጎግል አካውንታችን ወይም ደግሞ የጂሜል አድሬሱን ከፍተን ከጨረስን በኋላ በራሱ ጊዜ ወደ ዩቲዩብ አፕሊኬሽኑ መልሶናል ማለት ነው። እዚህ ጋር እንጫናለን። አሁን የፕሮፋይል ፒክቸራችን ጋር እዚህ ጋር እንደምታዩት እንግዲህ የከፈት ነውን የጉግል አድሬስ ወይም ደግሞ የጂሜል አድሬሳችንን እዚህ ጋር አስቀምጦልናል ማለት ነው። ስለዚህ በቀጥታ አሁን የዩቲዩብ ቻናላችን ክሬት እናረጋለን። እንደምታዩት የዩቲዩብ ቻናላችን ክሬት ለማድረግ ዩቱ ቻናል የሚለውን እንጫናለን። ወይም ደግሞ አሁን እዚህ ጋር በቀይ ቦክስ ያከበብኩበት ጋር ማለት ነው፣ እሱ ጋር ትጫናላችሁ። እሱ ጋር ስትጫኑ እንግዲህ የጉግል አካውንታችሁን በከፈታችሁበት ስም መሰረት እዚህ ጋር የኔን ስም እና የአባቴን ስም ያስቀምጥልኛል ከፈለጋችሁ ከፈለጋችሁ እንደምታዩት እንደዚሁ በዚሁ ስም የዩቲዩብ ቻናል መክፈት ትችላላችሁ ካልፈለጋችሁ ስሙን መቀየር ከፈለጋችሁ ስሙን እዚህ ጋር መቀየር ትችላላችሁ ማለት ነው ሽጓዴዎች እንደምታዩት እንግዲህ እዚህ ጋር እኔ አሁን ለምሳሌ ስም ልሰጠው እሞክራለሁ ማለት ነው አዲስ ስም እፈጥርለታለሁ ለምሳሌ እኔ ዴቭ እለዋለው እዚህ ጋር እንደምታዩት ከዚያ በኋላ ምን አረጋለሁ እዚህ ጋር ለምሳሌ ቭሎግ ቪዲዮስ ምናምን ለዋለው እንደዚህ በዚህ መልኩ ማለት ነው። በዚህ መልኩ ካስገባችሁ በኋላ ደስተኛ ከሆናችሁ በኋላ ክሬት ቻናል የሚለው ስትጫኑላችሁ ማለት ነው። ክሬት ቻናል የሚለው ላይ ስትጫኑ እንደምታዩት እንግዲህ በዚህ መልኩ ይመጣላችኋል ማለት ነው። እሺ ዴቭቱብ ቤተሰቦች እንግዲህ እንደምታዩት አዲስ ዩቱዩብ ቻናል ከፍተናል። ዴቭሎግ ቪዲዮ ሲሰኘ አዲስ ቻናል ከፍቻለሁ ማለት ነው። እናንተም በዚህ መንገድ ይህንን ቪዲዮ እያያችሁ አዲስ ቻናል እንደ ከፍታችሁ ተስፋ አድርጋለሁ። እሺ አሁን የከፈትነው ዩቲዩብ ቻናላችንን እንዴት ቬሪፋይ ማድረግ እንዳለብን እናሳያችኋለሁ። ስለዚህ ክሮምን እከፍታለሁ። እናንተ ደስ ያላችሁን ብራውዘር መጠቀም ትችላላችሁ ማለት ነው። ክሮም ከከፈትኩ በኋላ እኔ በቀጥታ ምን ብላችሁ ትጽፋላችሁ ዩቲዩብ ዶት ኮም ብላችሁ ከጻፋችሁ በኋላ ሰርች ታደረጉታላችሁ ማለት ነው። ሰርች ስታረጉት እንግዲህ፣ ጓደኞቼ በዚህ መልኩ ይመጣላችኋል ማለት ነው። እንደምታዩት በዚህ መልኩ ይመጣላችኋል። ስለዚህ እዚ ጋር ሶስት ነጠብጣቧ ጋር ተሄዱና ወደ ዴስክቶፕ ሳይት ትቀይሩት አላችሁ ማለት ነው። እንደምታዩት አሁን ዴስክቶፕ ሳይት ላይ ነኝ ያለሁት። ስለዚህ እናንተም ወደ ዴስክቶፕ ሳይት ትቀይሩት አላችሁ ማለት ነው። ወይም ደግሞ ይሄኛውን አሁን ክሊክ ሳረገው አያችሁት፣ እንደዚህ ይመለሳል። በቀጥታ ሶስት ነጠብጣቧ ላይ በመጫን ዴስክቶፕ ሳይት የሚለውን ክሊክ አደርገዋለሁ ማለት ነው። ስለዚህ በዚህ መልኩ ቻናሉን ዴስክቶፕ ሳይት በዚህ መልኩ ያስቀምጥልኛል ማለት ነው። ወይም ደግሞ ሞባይል ሳይት የነበረው ወደ ዴስክቶፕ ሳይት ይቀይረዋል ማለት ነው። በደንብ እንዲታያችሁ ስልኬን ፖዚሽኑን ልቀይረው። እንደዚህ እንደምታዩት እንግዲህ አሁን ክሮም ውስጥ ነኝ ያለሁት። ክሮም ውስጥ ደብልዩ ደብልዩ ደብልዩ ዶት ዩቲዩብ ዶት ኮም ብዬ ጽፌ ያለው ከጻፍኩ በኋላ ሰርች ሲያደርገው በዚህ መልኩ ይመጣል። ሶስት ነጠብጣቧ ጋር ገብቼ ዴስክቶፕ ሳይት ላይ አድርገዋለሁ። ከዛ አሁን እዚች ጋር የፕሮፋይል ፒክቸር ላይ በመጫን እዚህ ጋር በዚህ መልኩ ሲመጣልኝ በቀጥታ ዩትዩብ ስቱዲዮ የሚለው ጋር እጨናለው ማለት ነው። ዩትዩብ ስቱዲዮ የሚለው ላይ ስጫን በዚህ መልኩ እንደምታዩት ይመጣልኛል ማለት ነው። በዚህ መልኩ ይመጣል ማለት ነው። ስለዚህ አሁን እንዴት ቬሪፋይ ማድረግ እንደምትችሉ ነው ማሳያችሁ። በቀጥታ ምንድን ነው የምናደርገው? እዚህ ጋር በግራ በኩል እንደምታዩት የሴቲንግ ምልክት አለች። ስለዚህ የሴቲንግ ምልክቷ ላይ ሄደን እንጨናለን። ሽ ጓደኞቼ በዚህ መልኩ ሲመጣላችሁ በቀጥታ ቻናል የሚለው ላይ እንሄዳለን ማለት ነው። ቻናል የሚለው ላይ እንሄድና እንጨናለን። ቻናል የሚለው ላይ ስንጫን በዚህ መልኩ ይመጣልናል ማለት ነው። ጓደኞች በጣም ብዙ ሴቲንጎች አሉ። ወደፊት ነገ ከነገ በኋላ በተለያዩ ቪዲዮዎች ያሳያችኋለሁ። እኔ አሁን ላሳያችሁ የምፈልገው እንዴት ቬሪፋይ ማድረግ እንዳለብን ስለሆነ በቀጥታ ፊውቸር ኤሊጂቢሊቲ የሚለው ላይ ሄደን እንጫናለን ማለት ነው። ወይም ደግሞ እዚህ ጋር የመጨረሻው ላይ ማለት ነው። እሱ ጋር እንግዲህ እጄ ስጫን ስጫን እንደምታዩት በዚህ መልኩ ይከፍትልኛል ማለት ነው። ስለዚህ ወደታች ዝቅ ስትሉ እንደምታየት ነው። አሁን ወደ ታች ዝቅ ብያለው። እዚህ ጋር አያችሁት ፊቸር ዳት ሪኮር ፎር ቬሪፊኬሽን የሚል ነገር አለ እና እሱ ጋር ቀስት ነገር አለች ፊት ለፊቷ ላይ ማለት ነው። እና አንድ ላሳያችሁ እዚህ ጋር ማለት ነው ቀስቷ ላይ እንጫናለን። ቀስቷ ላይ ስንጫን እንግዲህ በዚህ መልኩ ይመጣልናል ማለት ነው። እንደምታዩት በዚህ መልኩ ይመጣልናል ማለት ነው። ስለዚህ አካውንታችን ወይም ደግሞ ይህ አዲሱን ዩቱዩብ ቻናላችንን ቬሪፋይ ካደረግነ በቀጥታ የምናደርጋለን ማለት ነው። ስለዚህ ጓደኞች የዩቱዩብ ቻናላችን ቬሪፋይ አልደረግን ማለት በቀላሉ ከ15 ደቂቃ በላይ እርዝማ ያላቸውን ቪዲዮዎች አፕሎድ ማድረግ እንችላለን። ተምኔሎችን ከስተም ማድረግ እንችላለን። ላይቭ መሄድ እንችላለን። ላይቭ መውጣት እንችላለን እና የተለያዩ የተለያዩ ነገሮችን ማድረግ እንችላለን ማለት ነው። እና እዚች ጋር እንደምታዩት እንግዲህ ቬሪፋይ ፎን ነምበር የሚል ነገር አለ። ቬሪፋይ ፎን ነምበር የሚለው ላይ ትጫናላችሁ። ቬሪፋይ ፎን ነምበር የሚለው ላይ ስትጫኑ በዚህ መልኩ ይመጣላቸዋል። በስልካችን ሊለያይ ይችላል። የኔ ስልክ እንግዲህ ሳምሰንግ ስለሆነ ነው። ስለዚህ በቀጥታ ክሮምን መርጥና ጀስት ዋንስ የሚለው ላይ ይጫናለው አያችሁት ጀስት ዋንስ ስጫን በዚህ መልኩ መቶልኛል ማለት ነው። እንደምታዩት እንግዲህ ሴሌክት ካንትሪ ይላል። አውስትራሊያ ነው እዛ ስለምኖር ነው ማለት ነው። እዚህ ጋር እንግዲህ ሁለት አማራጮች ይሰጣችኋል። እንደ ውልልክ ወይስ ቴክስ ሜሴጅ እናደርግልህ የሚሉ ቬሪፋይ ለማድረግ ኮዱን ማለት ነው። ስለዚህ እኔ ቴክስ ሜሴጅ እንዲልኩልኝ ያረጋችኋለሁ ማለት ነው። ስለዚህ ስልክ ቁጥሬ እንዳስገባ ይጠይቀኛል። ስልክ ቁጥሬ ያስገባለታለሁ እዚህ ጋር ስልክ ቁጥሬን ልክ እንደዚህ በዚህ መልኩ ካስገባው በኋላ ትክክል መሆኑ ካረጋገጥኩ በኋላ በቀጥታ ጎ የሚለው ላይ ይጫናሉ። እዚህ ጋር ኪቦርድ ላይ መጥቼ ከዚያ በኋላ አያችሁት፣ እንደምታየት ወደዚህኛው ስልኬ የቫሪፊኬሽን ኮድ ተልኳል። እሱን ኮድ እዚህ ጋር አስገባለሁ ማለት ነው። የተላከሌ ኮድ እንግዲህ አምስት ስምንት ስምንት አራት ሶስት አንድ መሰለኝ። ያ የተላከሌ ኮድ እንግዲህ አምስት ስምንት ስምንት አራት ሶስት አንድ ነው። ከዛ ሳሚት ትለዋለው ማለት ነው። እንደምታዩት እዚህ ጋር አያችሁት፣ እዚህ ጋር ኮንግራቹሌሽንስ ይለኛል ው የዩቲዩብ አካውንቴ ቬሪፋይድ ሆኗል እያለኝ ነው። ቬሪፋይድ ስላደረጋችሁልኝ አመሰግናለሁ ትላላችሁ እናንተ ደግሞ። ከዛ በቀጥታ እዚህ ጋር ኮንቲኒው የሚለው ላይ ትጫናላችሁ ማለት ነው። ስለዚህ ኮንቲኒው የሚለው ላይ ስትጫኑ በቀጥታ አያችሁት ደቭዴቭ ብሎግ ቪዲዮስ የሚለው ዩቲዩብ ቻናሌ ቬሪፋይድ ሆኗል ማለት ነው። ቬሪፋይድ መሆኑን ደግሞ እዚህ ጋር ያያችሁት የራይት ምልክት አድርጎ ቬሪፋይድ የሚል ነገር አለው ማለት ነው። ስለዚህ በዚህ መልኩ የዩቲዩብ ቻናላችሁን ቬሪፋይ ማስደረግ ትችላላችሁ ማለት ነው። ስለዚህ የዩቲዩብ ቻናላችሁ አሁን ቬሪፋይድ ሆኗል ማለት ነው። ከእናንተ የሚጠበቀው ምንድን ነው? ጥሩ ጥሩ ቪዲዮዎችን በመስራት ወደ ዩቲዩብ ቻናላችሁ አፕሎድ ማድረግ ይኖርባቸዋል ማለት ነው። እሺ እንግዲህ ጓደኞች እንደምታዩት ቬሪፋይድ አድርገናል። ከዚህ ጋር በተያያዘ ስለ ሞኔታይዜሽን ማሳያችኋለሁ። ያያችሁት ወደ ታች ዝቅ ስል እንደምታዩት ሞኔታይዜሽን የሚል ነገር አለ። እዚህ ጋር አያችሁት፣ እዚህ ጋር ማለት ነው። እዚህ ጋር ኢኔብል የሚለው ላይ በመጫን የሞኔታይዜሽኑን አፕሊኬሽን ወይም ደግሞ ወደ አድሴንስ አፕሊኬሽንን ማስገባት ይችላሉ። ነገር ግን ያሁን ማስገባት አልፈልግም ምክንያቱም ገብቷችኋል ቀድማችሁ ባስገባችሁ ጊዜ እና እየሰራችሁ የተለያዩ ቪዲዮዎችን አፕሎድ ባረጋችሁ ቁጥር ቪዲዮችሁ ላይ ኮፒራይት ነገር ቢመጣባችሁ ችግር ቢመጣባችሁ ተሎ ሊቀበሏችሁ አይችሉም ማለት ነው። የእይታ ሰዓቱ ከሞላ በኋላ እና ሳብስክራይበራችሁ ከሞላ በኋላ ነገር ግን ምንድነው የሚያዋጣው መንገድ? ለእኔ የሚስማማኝ መንገድ ምንድነው? መጀመሪያ ጥሩ ጥሩ ቪዲዮዎችን እየሰራችሁ ቻናላችሁን ማሳደግ የእይታ ሰዓታቱን እንዲጨምር ማድረግ እና ሳብስክራይበር ማግኘት። ከዛ በቂ ሳብስክራይበር ስታገኙ፣ በቂ የእይታ ሰዓታት ሲኖራችሁ፣ ያኔ በደንብ ቻናላችሁን ቼክ አድርጋችሁ ምንም አይነት ኮፒራይት ኖቲፊኬሽን አለመኖሩን ካረጋገጣችሁ በኋላ ያነ የአፕላይ ማድረግ ወደዚህ ፔጅ መጥቶ አፕላይ ማድረግ የተሻለ ነው የሚሆነው ብዬ አስባለሁ። እና እኔ አሁን አልሞላውም፣ ነገር ግን እዚህ ጋር እንደምታዩት ሞኔታይዜሽኑ ኢናብል ነው እኔ ጋር ማለት ነው። ስለዚህ በዚህ መልኩ እንግዲህ ዩቱዩብ ቻናል ስኬታማ የሆነ ዩቱዩብ ቻናል መክፈት ይቻላል ማለት ነው። ውድ የዴቭ ቱብ ቤተሰቦች እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበር። ቀደም ብዬ እንደነገርኳችሁ በነገ ወለት ደግሞ ዛሬ ለከፈት ነው ዩቲዩብ ቻናላችን እንዴት የቻናል አርት መስራት እንደምትችሉ እንዴት የቻናል ፕሮፋይል መስራት እንደምትችሉና ና እንዲሁም ለቻናላችሁ እንዴት ሎጎ መስራት እንደምትችሉ ነገ በተመሳሳይ ሰዓት በሚወጣው ቪዲዮ ይዤላችሁ እቀርባለሁ ማለት ነው። አመሰግናለሁ። ቻው።